ኦርቶዶክስ አንድነት ዘላቂ እንዲሆን ልባዊ እንዲሆን፣ እንዲሁ ውጫው ያላለህ ነገር እንደምኖራችሁ። እንኳን ለዚህ ያበቃችሁ፣ እንኳን አባታችሁን ለመሸኘት በክብር ያበቃችሁ አልሐምዱልላህ እንላለን። ወላሂ እኔ መችም እንግዲህ ተናገር ስላሉኝ ነው። ብቻ ተአምር ነው። ዛሬ ያየሁት ጥሩ የሆነ አሸኛኘት ነው። አስገራሚ አሸኛኘት ነው። የስራቸውን ውጤት ዘመዶቻቸው፣ ወዳዶቻቸው እየተደሰቱ እያዩ ነው። እንኳን ለዚህ ያበቃችሁ ለማለት እፈልጋለሁ። ከይህ ሌላ የሰውን ልጅ የሚያከብረው የሰውን ልጅ የሚያስከብረው የሰውን ልጅ የሚያስበድለው የሰውን ልጅ የሚያስፈልገው ስራው ነው፣ ጥረቱ ነው፣ እውቀቱ ነው፣ እዝነቱ ነው። ሰው አስተነጋገዱ አቀባበሩ ነው። እሳቸውም ከአሜሪካ መጥተው በተከበሩ ጠቅላይ ሚኒስትር በዶክተር አብይ ምክንያት የዛ ዕለታ የተናገር ነው አለ። የዛ ለታ የተደሰት ነው አለ። ለኦርቶዶክስ አንድነት ዘላቂ እንዲሆን ልባዊ እንዲሆን እንዲሁ ውጫዊ አካላዊ እንዳይሆን ብዬ የዛ ጊዜ ያስተላለፍኩት መለክታለኝ የውጤቱ ዛሬ እየታየ ነው ላለሁ። ሌላው የሰው ልጅ ፈጣሪ ጌታ ነው የሚያስከብረው የሰው ልጅ ፈጣሪ ጌታ ነው የሚያስወድደው። የሰው ልጅ አሸኛኘቱ በሕይወቱ እንዲበጅለት የሚያደርገው ሲሞት የሚያስከብረው ፈጣሪ ጌታውና፣ ልፋቱ ጠባው፣ እዝነቱ ለሰው አዟዟሩ፣ ተግባሩ ነው። ስለዚህ ዛሬ የዚህ አባት አሸኛኘት የዚህ አባት ተግባር እየተገለጸ እያየን ነው። ተዚህ ለመመከር ብቻ የምንችለው ሰው ልጅ ሰው ልጅ መልካም ጠባይ እንዴት አድርጎ እንደሚያስከብረው የሰው ልጅ መልካም ስራ እንዴት አድርጎ እንደሚያስፈልገው እንደሚያስወድደው ዛሬ ተይ ለመከሰብ ለመናወቅ እንችላለን። መልእክቴን ለማስተላለፍ የምፈልገው እሳቸው ሰርተዋል፣ ተምረዋል፣ አውቀዋል። በአባስ ደረጃ ለመድረስ እንዲህ በቀላል ደረጃ የሚደረስ እንዳልሆነ ሁላችሁም ታውቃላችሁ፣ ሁላችሁም ሁላችንም እናውቃለን። ስለዚህ አደራ ምለውን ያደራዬንም አስተላልፈው ከመንግስት ጀምሮ የሃይማኖት አባቶች የሃይማኖት አላፊዎች እንዲሁም በአጠቃላይ እንዲሁም በአጠቃላይ የኢትዮጵያ ሕዝብ በአጠቃላይ ክርስቲያኑም እስላሙም እንድንዋደድ እንድንከባበር ጠብን እንድንተው ማፈናቀልን እንድንተው ግድያን እንድንተው አደራ አለ ማለት የኢትዮጵያ ህዝብ በአጠቃላይ ክርስቲያኑም እስላሙም እንድንዋደድ እንድንከባበር ጠብን እንድንተው ማፈናቀልን እንድንተው ግድያን እንድን